ሰላም ጤና ይስጥልኝ። ሀገር የመዝናኛ ዩቲብ ቻናል ቤተሰቦች፣ እዩ እዩ እዩ። ጋይስ ጋይስ ጋይስ፣ ለመጀመሪያ ጊዜ ጓደኛዬን ባግዛት ማለት ነው። ለመጀመሪያ ጊዜ እግዚአብሔርን ጎረቤት ሄጄ አሳዘነችኝና ቆሻሻ የልጥል ነው ለመጀመሪያ ጊዜ ሳግዛት ማለት ነው። ከዛ ግን ይኸውላችሁ የቆሻሻ ቦታውን ማለት ነው የለም ተሰርቋል። ዱባይም ላይ ባለ እንዴ እንዳገራችን ማለት ነው። ቆሻሻ ባስኬት እየፈለግን ነው አሁን። እናገኛለን አናገኝም? ምን ትያለሽ? ምን ትያለሽ? እናገኛለን አናገኝም? ሲስቱ ምን ትያለሽ? ምን ትያለሽ? እናገኛለን አናገኝም? በቃ አይና አፋርናት። ውይ ውይ ውይ ውይ ውይ! ግን ዱባይም ቆሻሻ ነው እንደዝ እንደዝ ወይኔ ሁለተኛ ላግዝሽ ምናምን ምናምን የለም። ው ተገኘ ተገኘ አገኘ ነው ሌባ አለ እንደ ዱባይም፣ ያውም የቆሻሻ ባስኬት አዳም ብር ሚታ እየመሰለች እንደዚህ እየሆነ ነው የምናመጣው እንደ